ዛቻው እንደቀጠለ ነው። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። እንግዲህ ሮዚ ዛቻዋን እንደቀጠለች ነው። እንደገናም ደግሞ ያው የነሀይሚና የነፋሲል ነገር እስካሁን አላለቀም። ሮዚ ግን እንዴት እንዴት ነው የሚያደርጋት በፈጣሪ እንዴ! ማለት የሰው ልጅ ቅርታ ሊጠይቅ መጥቶ እንደገና ወደ ጸብ ይገለበጣል እንዴ! ጭራሽ ይቅርታውን እኮ ጸብ ነው ያደረገችው። እና ያው በትናንትናው በና ሀይሚ ቪዲዮ ትንሽ ለመለና ወደ ሮዚ እናልፋለን። እንግዲህ ትናንትና ብሩክ ያመጣው ቪዲዮ እውነት ዋነኛው ቁም ነገሩ ያመጣበት ምክንያት ብዙ ሰው ስለ ሀይሚ ያለው አመለካከት በጣም የተለየ ሆኗል ማለት ነው ግማሹ በእርግጥ ይሄ ትክክል አይደለም፣ ውሸት ነው ይላል። ግማሹ ደግሞ እንዴት የሚል ጥያቄ ስለፈጠረበት፣ ስለዚህ የሀይሚን ስም ለማጽዳት፣ ከዚህ ውዝግብ ለማውጣት ነበረ ቪዲዮን የሰራው ማለት ነው። እና አሁንም ቢሆን በሰራው ቪዲዮ ላይ ብዙ ሰው እምነት የለውም ይሄ ውሸት ነው፣ ቀልድ ነው እያለ ስለሆነ፣ ይሄን የሚሉበት ምክንያት ደግሞ ሀይሚን ከምንም በላይ ስለሚተማመኑባት ነው። በጣም ይገርማል። ማለት እኔ በጣም ነው የሚገርምኝና ይህን ያክል ህዝብ በዚች ትንሽዬ ልጅ እንዴት እንደሚተማመኑ በጣም የሚገርምኝ። ምን አይነት መታደል ነው። ማርያምን፣ እንደዚህ በሰዎች ዘንድ ስትታመኑ ግን ደስ አይል። ግን ብሩኬ አሁን ወደ ፋሲል ሊወስዳት ነው። ፋሲል ደግሞ ምን ታሪክ እንደሚፈጥር ምንም የምናውቀው ነገር የለም። እውነት የውሸት ፋብሪካ መስርቶ ልጅቷን ወዳልሆነ ነገር ሊያስገባት ይሆን? ምን አይነት ነገር ላይ ብሩኬ የነገረው ምን እያቀደ ነው የሚለውን ምንም የምናውቀው ነገር የለም እና እኔ ግን ማለት የምፈልገው ማለት ነው ቤተሰብ ማለት ሀይሚ ሰው ነች አይደል? ሰው ነች። እንደ ማንኛውም እንደ ማንኛችም ሰው ነች። ሁላችንም ጥፋት የሌለብን ሰዎች የለንም። ጥፋት አጥፍተናል። ብዙ ነገሮች ሰው የማያውቃቸው ፈጣሪ ብቻ የሚያውቃቸው በጣም ብዙ ነገሮች አሉብን በውስጣችን፣ እና ይህን ያክል ከረር ማለቱ አስፈላጊ ይመስሉ አልታየኝም። እኔ በዚህ ሰዓት ላይ ማለት ነው ማለት በቃ ትናንት የተሰራው እውነት አይመስልም። እውነታችሁን ነው እውነት አይመስልም። ፕራንክ ነው የሚመስሉ ያላችሁት ልክ ነው ነገር ግን እንደ እውነት ቢሆን ምን ሊሆን ነው? ሰው አመለካከቱ ይሄን ያክል እውነቱ ይነገረን፣ እውነቱ ይነገረን፣ እውነቱ ይነገረን እያሉ በጣም ትኩረት አድርገዋለን። በእርግጥ ይሄን በመጥፋ ላይ የእሷ ስም እንዲጸዳ ስለፈለግን ነው እንደዚህ የሚሉት ሰዎች ማለት ነው። ነገር ግን ማለት ነው ዋናው ቁም ነገሩ ብሩኬ እሷን ይቅር ማለቱ ነገሮቹን የተፈጠሩትን ነገር በይቅርታ ማለፉ አደል ትልቁ ነገር ስለዚህ የሰው እውነቱን አወቀ እውነቱን አላወቀ ችግር የሚፈጥረው ነገር አለ ማለት። አሁን እኮ እውነትን ብታወሩ ራሱ ማለት ነው እውነቱን የሚቀበል ሰው የለም። የምሬን ነው ማለት በቃ ይሄ እኛን ለመሸወድ የተደረገ ነገር ነው ምናምን ተብሎ ነው የሚወራው። እና ስለዚህ እንደኔ ግን ይሄን ያክል ባናጨናንቃቸው፣ የምሬን ነው ማለት ብሩኬ የቅርታ ልብ ኑሮት እሷን ልጅቷን ከተቀበለ ሀይሚን ከተቀበላት በይቅርታ ካለፈ በቃ ዋናው ነገር የሀይሚና የብሩኬ ሰላም አደል? ሁላችንም የምንፈልገው ስለዚህ፣ በቃ ማለት ደግሞ ነገሩ ገና ነው እኮ አላለቀም። አሁን ከፋሲል ጋ ይሄዳሉ፣ ፋሲል ጋ ቪዲዮ ይሰራሉ። ምን እንደሚፈጠር ምንም የምናውቀው ታሪክ የለም። ይሄ ሰውዬ ምን አይነት ነገሮችን ጠምዝዞ እንደሚያመጣ ምንም የሚታወቀው ነገር የለም። እና እስኪ እንረጋጋ፣ ከአንድ ቦታ ላይ እስከሚደረስ ድረስ ማለት ነው። አሁን ፋሲል ጋር የሚያደርጉትን ቪዲዮ እስከምናይ ድረስ እስኪ ዝም እንበል። በቃ ማለት እንደ እውነትም ቢሆን እኮ ማለት ነው አድርገውም ቢሆን እኮ በቃ እንደ ማንኛውም ሰው ነው ያጠፋችው። ሁላችንም ይቅርታ ብለን እናልፋለን። በቃ ማለት ደግሞ እኮ ወደ አይደለም ያደረገችበትን ነገር በደንብ በመሰረቱ ተናግራለች፣ አይደለ? ስለዚህ ሁላችንም እምነት አለን በሀይሚ። እንረጋጋ ከፋሲል ጋር እስከሚገናኙ ባይገናኙ መልካም ነበር፣ ግን እንግዲህ ብሩኬ ከፈለገ ደግሞ አታድርግ ማለት አይቻልም። ማለት እሱም የሚፈልገው ነገር አለ፣ ማወቅ የሚፈልገው ነገር አለ። ማድረግ የሚፈልገውን ነገር እንዲያደርግ እኛ ልንከለክለው አንችልም። ግን እኛ ያው እንደ ተመልካች ትዕግስት ቢኖረን ጥሩ ነው። ማለት ምንም አይነት ጥፋት እንዳላጠፋች በደንብ ተናግራለች ትናንት። ለማለት እወዳለሁ እና እንታገስ። ሌላው ሮዚ እንግዲህ አሁንም እየፈከረች ነው ማለት አንድ ሰው እኮ ይቅርታ ሲያደርግ ማለት ነው፣ ያ ውስጥ ላይ የተቀመጠው ነገር በቃ አጥፍቻለሁ እኔ ሰውን በድያለሁ ብሎ ሲጨናነቅ የነበረው አሁን መንፈሷን አጸዳች፣ አይደለ በቃ ይቅርታ የሚለው ቃላት ከአንደበቷ ወጣ አለቀ። ከዛ በኋላ ግን እሷ ግን አሁን ነገሮችን ወደ ነገር እየጠመዘዘቻቸው ነው። ይቅርታውን ወደ ነገር ቀይረው ከማሂም ጋር እየተደባደበች ነው በጣም ብዙ ነገሮችን እየተወራወረች ነው ማለት እንደውም፣ በቃ ነገሮችን እንዳደርግ እያስገደድሽ ነው፣ ደግሞ አድርጌም አሳይሻለሁ ብላ ማለት ዝታ ነው የሄደችው። እና ሮዚ እኔ ሮዚን ማለት የምፈልገው በቃ አንድ ሰው ይቅርታ ጠይቃ አይደለ፣ ያ ሰው መቀበልም ያለመቀበልም የራሱ መብት ነው። ያንቺን ሀጽያት ውስጥሽ ላይ የነበረውን ሸክሙን አቀለሻል። ይቅርታ ስላልሽ ቃሉን ስለተጠቀምሽው ብቻ ችግርሽን የተሰማሽን ነገር አውጥተሽ ጥለሻል። መቀበል የነሱ ጉዳይ ነው። ስለዚህ ለምንድን ነው ማታርፈው? በእርግጥ ትናንትና አሁን ሮዚ አይደለችም ጥፋተኛ። እኔ ሀሰን አላጠፋም እያልኩ ነበረ ትናንት የሰራሁት ቪዲዮ ላይ። ትናንት ግን በሙሉ ሀሰን ነው ጥፋተኛ። ማሂ ማግኘት አልፈልግም ብላ ነግራው ሂዳ ራሱ እንደገና ደውሎ አገናኛቸውና እንዲጣሉ አደረጋቸው ማለት ነው። ሀሰን ራሱ በዚህ ደረጃ ለምን የዋህ እንደየው እኔ ማለት የዋህነት ነው ልበለው የሀሰን ነገር ግን እና ትናንት በሰራሁት ቪዲዮ አንድ ህዜ አይ ይሄ ትክክል አይደለም፣ ማለት በቃ እነሱ አይዲያ ስላጡ ነው ብላ የጻፈችልኝ ነበረች። ና እኔማ አሁን እየተስማማሁ ነው። በዚህ ኮሜንት ምሬን ነው ማለት በቃ። ይቅርታ ከተባለ እኮ ውስጥ ላይ መጨረስ አይቻልም እንዴ? ይህን ያክል ሚዲያ ላይ ለምን ህዝብ አዳም እንዲ ይደረጋል? ሲቀጥል ደግሞ ከዚህ በኋላ ሚዲያ ላይ መምጣት የለብሽም ስትባል በቃ እኔን ማየት የሚፈልግ ሰው አለ ብላለች። በቃ አንቺ ማየት በነገራችን ላይ ሰው አይጠላም እኮ፣ አንቺ ስራሽን ነው እንጂ እኮ የምንጠላው፣ አንቺን አንጠላም። ስለዚህ በራስ ቻናልም መምጣት ትችያለሽ። ግዴታ ከነሱ ጋር ሄደሽ ነገር ስላነካካሽ ስላበላላሽ የሚሆን ነገር የለም። እና ሮዚ በቃ ይቅርታ ብለሻቸዋል። በስልክም በምንም ይቅርታ በያቸው፣ ይሚና ብሩኬን፣ አለቀ። ከነሱ መገናኘትም አይጠበቅብሽም። በቃ መገናኘት ካልፈለጉ ይህን ያክል ማስገደድ አያስፈልግም። አለቀ። አንቺ እዳሽን ተወጥተሻል። በቃ ይቅርታ ማለቱን ከአንደበትሽ ወጥቷል። አለቀ። ሸሸት በስኪ እንዴ፣ አሁንም አምባጓሮ፣ አሁንም አምባጓሮ። አይሰለችም ግን በጣም ነው የሚሰለቸው። እና ከማሂ ጋርም እንደዚህ ሰጥ አገባ ማለት መገባባት አያስፈልግም። ሀሰንም ደግሞ ልታድብ ይገባል። ማለት ማግኘት ካልፈለገች ልቷን አታስገድዳት። እየደወልክ እየጠራ ሌላ ነገር ሌላ ትኩሳት እንዲፈጠር አታድርግ።